ቤተሰቦች እን ስራ ምናቸው እኔ ደህና ነኝ። አልሀምድሊላ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ ገባ በሩ። አሁን ደግሞ በላይክ በላይክ በላይክ ገባ እያላችሁ መቶ ሺህ አጠጡ ነው አሁን ለመቶ ሺ ግብዣ ነውና ያለ ላይክ ላይክ ላይክ ላይክ ላይክ ያደርጋችሁት ወገን እና በዛ ላይ ደግሞ እንግዲህ እብርቆ እና ብሩክ እና እና ሃይሜ ላይ ገብታችሁ አልፍ አልፍ አልፍ መብሩክ በሏቸው፣ አልፍ መብሩክ በሏቸው አልኳቸው ያወዳችሁ አሸወልቄ ዳይ አሸሽ የሚለው የሜሜን ሰው አውቆት ሞታለሁ እንጂ ብሏል። እንግዲህ ሸርሸርሸር እያደረጋችሁ ግባ ግባ እያላችሁ እነሱንም መብሩክ መብሩክ መብሩክ መብሩክ በሯቸው። እንግዲህ በይፋ እየተናገሩ ነው የሚሆነውን ነገር። ሽማግሌ ልላክ ብሏልና እንግዲህ ሽማግሌ ላክ፣ ችግር አለው ምን ችግር አለው? ይቀበላል። አባዬ አባዬ ይቀበላል። ምንም ችግር የለም። ያው እንግዲህ እዛው ባሳደጋት ነውና፣ እንዴ ላክ አድርግና እንግዲህ እመዬ አባዬ ትወዲህ ትወዲህ ብለህ እንግዲህ ተቀብለዋል፣ ይቀበላሉ። ያው እንግዲህ አሸሸው ምንድን ነው እንደምንፈልጂ። ለምን ሰው አውቆ ሞታለሁ እንጂ ብሏል እንደዚህ በፍቅር እንግብግብ አድርጋ እዚህ ሁሉ ሰው ፊት ኬክ አላስቆረስም ያለች እመቤቷ ሀይሚ፣ ዋዋዋዋዋ አልፍ አልፍ አልፍ መብሩክ ብያለሁ ሀይሚዬ። እንግዲህ ለትዳሩም ሆነ ለሁሉም ርፍ። ላ አለ እኮ ላ አለ ሀይሚ። ምን ነገር የለም ማለ እንዲህ አንቺና እናቱን እንኳን ታይፈራ ማለት ነው። ይሄ መጣሽ ተኝ እኛ ቤት ሰፊ ነው አለ ኧረ ተው ኧረ ተው ኧረ ተው ኧረ ተው አንተ ልጅ ተው ኧረ ተወኝ ተወኝ ብሏል ተወኝ ብሏል እሙሽን እንኳን አትፈራም እንዴ አንተ ባትፈራ እሷ ትፈራ ታይ ፈር ነው እኮ የሚባለው ምንድን ነው ምናምን አንተ በጭ በጭ በጭ አለቅጥ በዛ እረፍ እንዴ እሙሽ እሙሽን ፍሯት እሙሽዬ ፍሯት ነውር እኮ ነው ነውር። ሲዘረጋ እንዲህ ነው እንግዲህ፣ አያችሁ ነውር ነውር ነው ነውር ብሏል። እና ለማንኛውም ነውሩንም ኸይሩንም ሸሩንም እያወቃችሁት እንግዲህ ገባ ገባ እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን መቶ ሺህ ክተቱኝ ይላለሁ። ሸር ሸር ሸር ሸር ሸር እያደረጋችሁት ገባ ገባ ባለስቲ ገባ ገባ ገባ እያላችሁ መቶ ሺህ ከተቱኝ ማለት ነው። ሼር ላይክ፣ ሼር ላይክ እያረጋችሁት እንግዲህ፣ ቡርኬንን በዛው እየሄዳችሁ እንኳን ተወለርክ ለሀይሚ እያላችሁ ማለት ነው ለሀይሚ ለሃይሚ ወለ ሀይሚ ወለ ሀይሚ እንኳን ተወለድክ በሉት እና ይሄን ይመስላል እንግዲህ ዛሬ የመጣሁበት። ላይክ ሸር ሰብስክራይብ እያደረጋችሁ ገባ ገባ በሉ። ታብታብ በማድረግ መቶ ሺህ ክተቱኝ ይላለሁኝ። ሸር ላይክ፣ ሸር ላይክ አድርጉት እህቶቼ። ያው እንዴት ተለመደው እንግዲህ እስ በራሳችን እንተጋገዝ። እኔ ሸር ላደርግልኝ ሸር አደርጋለሁ ላይክ ላደርግልኝ ላይክ አደርጋለሁ። እኔ ብድር በመድር ብሏልና ብድር በመድር ነው። እና ሁሉም ነገር እንዳላችሁ ታት እኔ እንዳልኳችሁ እናንተም ታደርጋችሁልኝ እኔም አይቀርም አደርጋለሁ ማለት ነው። ላይክ ይሸሩን ማለት ነው።

እያደረጋችሁ ግቡ ታብ ታብ ታብ ታብ ታብ አድርጉት። እራችኋለሁኝ እህቶቼ ወይንም ሁላችሁም ወንድሞቼም እህቶቼም፣ ያው እንግዲህ እኔ መቼም ደምሬ ይላለ በዛኛውም ሆነ በዚህኛው ገብቼ መደመር ነው አንድ የሚመልስልኝ የለም እንጂ ማለት ነው። ሸላክ ሸላክ ሸላክ አርጉት። እንግዲህ ብሩኬን ሞሽን እመቤቲቶ ሀይሚም

እዚች ምድር ላይ ያመጡን እንደዋል ማለት ነው። ሳቆታላችሁ እናንተ በራሳችሁ ይሳቀጥሉታላችሁ እኛ ነብይ ነው የምንለውና እንግዲህ እራሳቸው እንደዋል ገባሽ? ስለዚህ የኔ ወዲዬ ሞት አይቀርም። እንግዲህ ያው ያው ይከብዳል ትንሽ አንቺም በዘሃይነት ትያልፍብሽ ያው ያስታዛዝኛለሽ። እንግዲህ በላይክ በሼር በሰብስክራይብ የገባሽ ወገኖች መቶ ሺህ እንዲያው አረጋችሁ ሙሏት ያው እንግዲህ በመቶ ሸዋ ላይ እኛም አለናችሁ እንትን ወንት እንቀበል አዋርዷን አዋርድ አዋርደ አዋርድ አዋርድ እያል እንድንመጣላችሁ ማለት ነው። አዋርደ ታዋርደ እያል እንመጣለን ማለት ነው። ምን እመስላለሁ እህቶች ወንድሞች፣ ቻላላ ብላችሁ አፍ በሌላ ላይ ይየው አፍ ብያችኋለሁ። ላይክ ሼር ሰብስክራይብ በማድረግ እንግዲህ ገባ ገባ በሉ። እንዲሁም ክርስቲያን ወገኖች ሁላችሁም ይቅር በሉኝ፣ ሞሽም ብሩኬም፣ ሀይኔም እንግዲህ ያነሷችሁ ሁሉ ይቅር በሉኝ። ለማንኛውም እንግዲህ መልካም ልደት ብለናል፣ ቡሩኬ ያው እንግዲህ በዚህ ባማረ ሁኔታ አክብረውልሃል። እንግዲህ ሀቢበርቴ ይሆን ሀቢበርቴ ነው የሚባለው አላቅም። እንኳን ተወለድክ በሉ ትላለች። እንኳን ተወለድ የለሽ ይሄው እና ይሄን ይመስላል። ዛሬ የመጣሁበት አንድ እና አንድ አጀንዳ ሸር፣ ላይክ፣ ሰብስክራይብ በማድረግ ገባ ገባ በሉ። ይሄን ይመስላል ወገኖችዬዋ ታብ ታብ ታብ ታብ ታብ ታብ ታብ አድርጉኝ። ይሄ ነው ዛሬ ያለኝ እንግዲህ ሸር ሸር ሸር እያደረጋችሁ ገባ ገባ ገባ ገባ በሉ። ላይክ ሸር ላይክ ሸር ላይክ ሸር አድርጉት

መጥቼላችኋለሁ ተጎትቼ ማለት ነው። ይሄን ይመስላል። ናይህን ይመስላለሁ ግን ቺ ሸርሸርሸርሸርሸርሸር ያደረጋችሁ ያው መቶ ሸዋን እና መቶ ሸዋን ከቸቸቸቸች አርጋችሁ አጠጡን። ይሄን ይመስላል። ዛሬ የመጣሁበት አንድና አንድ እንግዲህ በዚህ አይነት ነው። ታፕ ታፕ ታፕ ታፕ ታፕ አርኩት፣ አውፍ በሉኝ አውፍ ብያለሁኝ። ይሄ ነው ዛሬ የመጣሁበት አንድና አንድ። ሸርሸር ሸርሸርሸር እያደረጋችሁ ሸርሸርሸርሸርሸር ሰብስክራይብ ሸር ላይክ ሰብስክራይብ እያላችሁ ገባ ገባ በሉ። እህቶቼ ወንድሞቼ፣ ሁላችሁንም ላላ ብዬ ወዳችኋለሁኝ።

በእኔ ላይ አሰላም አሌይኩም ወራህመቱላሂ ወበረካቱ እያልኩ እየተሰነባበኳችሁ ቪዲዮ ብትሮ ቲያልቅ ስለማላየው ነው ማለት ነው። የኔ ነገር የመዲያማ ሱዚ ስለሆንኩኛ የሱዚነትን ታጣራ አላየውም። ምና ነው ሸርሸርሸርሸርሸር አርግት። እንግዲህ ለመስላል ወገኖች፣ የወ ዛሬ የመጣሁበት ኢንሻ አላህ አገሬ ገብቼ በሰላም ብቻ የውስተ ዘር መንዝር የልታቋቸው በግማሽ ነው የማሳያችሁ አላሳያችሁ። ንሱ ንሱ ሮቦራዎ እስቲ ማን ማን እንደው ተገቡ አንዱ ትንሽ ወንድሜ ይገባል። ተገባ ሁለተኛ ሚምኪን የወንድሜ ልጆች አሉ። ወንድማቸው ልጅ ትልልቆች ወንዶቹ እነሱ ምኪን አንድ ወንድሜ ልጅ ያለች እሷ። ሌላ እንኳን ልጅ አሏችሁ። ሌሎቹ ብቻ ነው ምን እናቶች፣ አንድኛውም ወንድሜ የምክን ይገባ ይመስለኛል። ለስራ ሆቴል ማለት ነው። ለራሱ ለጠቅሞ ሆቴል ነው፣ ለእኔ አይደለም። ታዲያ ለጠቅሞ ሆቴል ነው እና ይህን መስላሉ ወገኖች፣ ይሄ ላይክ ሼር ሰብስክራይብ እያደረጋችሁ እንገባገባ ብሎ መቶ ሺህ እና መቶ ሺህ አድርጋችሁ አጠጡኝ በእኔ ላይ ያው እንግዲህ አሰላም ዓለይኩም ወረሐመቱላሂ ወበረካቱ እያሉ እየተሰነባበኳችሁ ላይክ ላይክ ላይክ ላይክ ላይክ አርጉት፣ ካምፓኒውን ብል ሸር ሸር በላችሁ ሸር ብላችሁ ጣፉልኝ። እስቲ ሸር አርገ መቶ ሺ ከተታተችን ልጅ እች ታፊ ወዲቀች የምታህል ልጅ ነዷት አለ ተው በሉልኝ እስቲ። እንግዲህ ያው ታፕታፕ በማድረግ ገባ ገባ በሉ እህቶቼ ወንድሞቼ፣ ይሄን ይመስላል። ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ እያረጋችሁ እወዳችኋለሁ።